ድራማ የሚሰሩብኝ መስሎኝ ሂጂ ወደ ቤተሰቦችሽ ጋ ምናምን አልኳት አለች። ብር ቸገረኝ ምናምን አለችኝ አለች። ከዛ ያው እንግዲህ ልክ አላት ነው ብር ማለት ነው እንግዲህ እንደምትናገረው ማለት ነው። በጣም ሱሙያ በነገራችን ላይ በጣም ጥሩ ሰው ናት። እውነት ንግስት ይገባሻል ማለት ነው። ቢጨመርልሽም በጣም ደስ ይላል። ያንቺ የምታንሺ ሚስት አይደለሽም ማለት ነው። እንግዲህ ያው እነግራቸዋለሁ። ብዙ ነገር አለ። ይሄ እንግዲህ ሱመያ የተናገረችው ሚስጥር ሁሉም ወጥተዋል ማለት ነው። ብዙ ሚስጥር ወጣ፣ ሱመያ የተናገረችው ማለት ነው። ከዛ እንግዲህ ይዛት እዚህ ነው ያለቻት። እንግዲህ ያለቀሰች መጣች፣ እሷ ጋር እናት አሁን ያለችው፣ ቻናም ከፍታላታለች። መልካም እንግዲህ፣ አንድ ቻና የከፈተችው የእሷ ወጥታታለች። እንግዲህ እየገባንን ደግሞ ደሞ እኛ እናበረታታታለን። ሰዎች ናረጋት ዝም አለ። እንግዲህ እሷም አደራ ብላለች አድርጓት ብላለች። ግድ ንግስት ግድ አዛለች ማለት ነው። እኛ እናረግቻለን ችግር የለም ማለት ነው። እንግዲህ እግር ላይ ወድቆ እንዲለምን ነው ማድረገው ብላለች። እሱ ወያ ማለት ነው። እግር ላይ ወድቆ ነው እንደሚመጡ ለምኖ እንደሚወስዱ ሰው ማደር ትልቻለች፣ ያትላቸዋለች በጣም ነው ደስ ያለኝ ወላሂ፣ ደስ ይለው እንደዚህ በቃ ወራ ሲሰጥ እንደዚህ ሲሆኑ በጣም ነው ደስ የሚለው ማሻ አላ ብያለሁ ወላሂ። እና ሁሉም ነገር የሚያለው ነው። እና ደግሞ ይህንን ማለት ነው ሚስቴ እንዳለው ልጆች ምን እንደምትሳት እንደምትፈጥር ብቻ ቁጭ ብለን ማየት ነው ማለት ነው። ያቀርባል ማለት ነው። ንግስቴ ደግሞ ጎበዝ ናት። እኔም ከማን አንሳለሁ ብላ እንግዲህ ወንበርም፣ የቤቷን እቃ ወንበርም፣ ቢሮም ልትከፍት ነው ማለት ነው። እኛም አንዳንዴ እንግዲህ ተክሽ ከመጣን አንቺ ቢሮም እንደምንመጣ ተስፋ እናረጋለን። መጥተን እንግዲህ አንዳንድ ነገር እንጠይቅሽ ማለንም እንግዲህ እንደምታበረ ሳያችንም ተስፋ እናረጋለን ማለት ነው። እንግዲህ እሷን ተማ ነበልጣለሁ ብላ የተሻለ ወንበር ተሻ መጣ እላቸዋለሁ። ወንበሯን ሳይመልስ ቤዚ ይወደዳል ብለው የተለያዩ በዚህ አስቀምጠው ቢሮ ላይ ቁጭ ብሎ እንግዲህ በዚህ ደግሞ አሁን የተሻለ ኑሮ ነገር በታ ደስ ነው እንግዲህ ማለት ነው። እና በነገራችን ላይ ሰኢዱ እንደገና ምስት አለው ምስጢር ወጣ ማለት ነው። እዚህ እኔ እዚህ ያ ምን እንደምችል ብቻ ነው፣ እንዳትቆርጠው እና ማለት ነው እና እንግዲህ ተናግራለች። ኛያ ማለት ነው እንግዲህ

የሚከተሉበት ነገር ነው የተናገረችው፣ ማለት ነው እንግዲህ። ልጆች ከመጣች እንደሆነ ክብርም እንዳለ ሁሉ ተናግራለች ማለት ነው። በጣም አባት አባቱ እውነት ነው። አባት እና ልጅ እውነት ነው። ብዙ ነገር ተናግራለች ደስ